እናንተ ትመልሳላችሁ። ምላሻቸው ትክክል ነው አይደለም እዚህ ጋር ልናንቃችሁ ልንተናነቅ አይደለም። ህዝብ ይፈርዳል። ከኛ በላይ እያደመጠ ነው በቁም ነገር እያየ ነው። መማር ይህን ጥያቄ መማር ይሰማል። ይሰማል። ታቋርጦ ነበር። ይሄ ለአንቺና ለፍራውል ነው።

ጥያቄዎች ያሏችሁን ዋርዳ አድርጎ ብልህል ነበረ እና ትንሽ ጥያቄዎች አሉ። ቲክቶክ ላይ እርዳታ የሚሰበስቡ ሰዎች ላይ ማለት ነው። መጀመሪያ አንተን ላመሰግን እፈልጋለሁ። ይህ ፕሮግራም ስላዘጋጀህ በጣም የምናመሰግነው፣ ብዙ ሰዎች ውጭ የምንኖር ሰዎች። እኔ ከረንትሊ የምኖረው ዳላስ ነው። ከዚህ በፊት ነው እና ብዙ ጊዜ ጥያቄ ይነሳብናል። ይህን ጥያቄ አድሬስ የምናደርግበትን መድረክ ስላዘጋጀ በጣም እናመሰግ ነው ሰው ጥያቄን ለማሳጠር የመጀመሪያ መጠየቅ የምንፈልገው መማር ነው። ለመማር የመጀመሪያ ጥያቄ የሚሆነው ጎፋ ላይ በደረሰው ድንገተኛ የመሬት መንሸራተት እርዳታ ሲሰበሰብ ነበረ እና ኢኒሺያሊ እንትኑ ሲጀምር ካልተሳሳትኩ ፍራውን ጋር እየተበራ ነበር እና ፍራውን ቴሲ ጋር ከሆነ ሀምሳ ዶላር ሰጣለው፣ ሙሊ ጋር ከሆነ ሙሊ አይ ቲንክ ከቢራው እዛ ከሆነ አንድ ሚሊዮን ብር ሰጣለው። እና እዛ እርዳታ ላይ ሙሊቤት ከተዘጋጀ እንትን እንላለን እረዳለው ምናምን እና ብቻ ባለሳሳት እሁድ ቀን ምናምን ብለው ቀን

ከፈለጋችሁ ሌሎቻችሁን ደግሞ አንድ በአንድ አንዱን እናስወርድ እና የማይመለከተው ወይም ደግሞ ጥያቄውን ከጨርስ ተስፋይን እናስወርደውና አንደኛውን የገዝት ቦታ እናደርጋለን። እየገባችሁ ትጠይቃላችሁ። የሀሳቡ ማጠቃለያ እንደሚመስለኝ ከዚሁን ለመንዛዛት በኋላ የሀሳቡ ማጠቃለያው እንዴት አካውንት እንኳን ሳትጠይቅ እንዴት ለማሰባሰብ ፈለገ። ይሄን እንጨርሰውና ከአንድ ቃ ባልበለጠ እንጨርሰው። እሺ። በደንብ ይሰማላል። ሁለት ደቂቃ ነው የሚቀረው። በቃ በትግስት ጊፍት የተሰጠው ኮይን ማለት ነው። ከዛ በኋላ ግን ሰሰበሽ ከጨረሽ በኋላ ከጨርሰሽ በኋላ ምን ያህል ኮይን ቲክቶክ ቀንሶባት የቀረውን ምን ያህል ማስጠባች ማስረጃ ካላት ማስረጃውን ታሳይ ፕላስ ደግሞ ሌላ ጥያቄ የሆነብኝ ብዙ ጊዜ በኮይን ምናምን እንደዚህ እርዳታዎች ሲደረጉ ገስ ገብቶ የሚረዳው ሰው ከሆነ ለምሳሌ አንድ ምሳሌ የነበረው የሄቨን ጊዜ የብርቅ የለሽ እናቷና ብርቅ የለሽን እና አንድ ሁለት ህፃናት ትዝ ይሉኛል። ዓይናቸውን ደቡብ አፍሪካ አይ ቲንክ ሄደው የሚታከሙ ህፃናት መሰሉኝ። እና እነሱን ለማገዝ ቤቷን ከፍታ አውርቄለሽ ነበረች በሌላኛው ጊዜ ደግሞ የህፃናቶቹ እናት ነበረች በነሱ አካውንት ኮይን ጊፍት ሲሰጥ ነበረ እና ጥያቄ ምንድነው ገስት ላይ ገብቶ ነበረ ጊፍቱ የተሰጠው ገስት ላይ ገብቶ ጊፍት በሚሰጥ ሰዓት ቲንክ አንድ ሚሊዮን ምናምን ነበር ጊፍቱ ቤትሽ ምን ያህል ይቆርጣል የቆረጠውን ብር እንዴት አድርገሽ ነው ለተረጂዎቹ ምትመልሽላቸው? እሱን ያደረግሽበትስ ኤቪደንስ አለሽ ወይ? ምክንያቱም አፍተርወል እኛ ጊፍቱን ስንሰጥ ለዛ ስፔሲፊክ ፐርሰን ብለን ነው የምንሰጠው። እና ቤትሽ የሚቆርጥ ከሆነ እሱንስ ከእነሱ ጋር ተነጋግረሻል ወይ? ከእነሱ ጋር ብቻ ሳይሆን ሰጪዎች ህዝብ ስለሆነ ለህዝብ ይፋ አድርገሻል ወይ? ከቻሽ በማስረጃ ብታሳይም ደስ ይለናል። ይሄ ነው። ሌላኛው ደግሞ መጠየቅ የምፈልገው ፍራውልን ነው። ፍራውል አንዱ ጥያቄ ነው ያለኝ እኔም እዚሁ ሚዲያ ላይ ከሰማሁ ከሰማሁ ጥያቄ ከምትኖች ነገሮች አንዱ ሁለት ቦታ ፕሮሚስ ሲገባቸ አለሁ። አንደኛው ለጎፋ እርዳታ ጊዜ ነው። ሁለተኛው ደግሞ ኢሲያርሲ ቸርች መሰረታዊ ግንባታ ምናምን ከተጀመረ በኋላ ከዚህ ለኛ ለሁለቱም አንዳንድ ሚሊዮን ብር ፕሮሚስ ከተ ነበር። የጎፋን ጊዜ ቪዲዮም ሪከርድ አርገ ምናምን ፖስት ስታደርግ ብሩን ካሻቅ ያደረግ ከዲፖዚት ስታደርግ ምናምን ቪዲዮ ሰተክ ነበር። ግን ሪሲት ይታለ ያስገባህበት ሪሲት በይፋ ነው የቀረ ምክንያቱም ኦኬ ለተንዛዛባችሁ ቫሊድ ፖይንት ነው ያነሳችሁ። ለፍራው ሊትቻም ለመማርም አንስታለች። ቃል የገባው ብር አለ፣ ሁለት ጊዜ አንዳንድ ሚሊዮን ብር እነዚህ ገብተዋሉ። ቀርስ መማር ደግሞ የጠቅሽን ጥያቄ ሰምተሻል። ብዙዎቿችሁ እየላካችሁ ነው። የእነሱ ጥያቄ ካለቀ በኋላ ጠቅላላ አድርጌ ለሚመለከታቸው ነው እየሰማሆን። ከሁለት ከአንድ ደቂቃ ያልበለጠ ፕሊስ እሱን ትልካላችሁ። መማር ትመልሻለች። ደቂቃ ያንቺ ነው እሺ። መጀመሪያ ያው የጎፋ ጊዜ ጎፋ ላይ በደረሰው የመሬት መንቀጥቀጥ አደጋ ምክንያት ያው እርዳታ ላይ ያለን ሰዎች በሙሉ እኛም ቪዲዮ ባንሰራ ሰዎች ግቡና፣ አሰባስቡ፣ እርዱ፣ ለምንድን ነው ዝም ያልሽው፣ ለምንድን ነው ዝም ያልከው የምንባለው እኛ ነን። ስለዚህ በዛ ምክንያት እኔም እንደ ሰው የጎፋ ሕዝብ የእኔ ሕዝብ ነው ብዬ ቪዲዮ ሰርቼ ለሞቱት እግዚአብሔር ያጽናቸው ላሉት ደግሞ እርዳታ እናሰባስባለን ብዬ ቪዲዮ ሰርቼ ፖስት አድርጌ የኢትዮጵያ ሁሌ እንደማደርገው ማለት ነው። የኢትዮጵያ በኢትዮጵያ አቆጣጠር ከምሽቱ ምናምን ብለን ሁላቸውም እዚህ ጋር የምታየው ሰው በሙሉ ነበረ። ሚኪ ነበረ፣ ፍቄም፣ ተስፍሽ፣ ናርዲም ነበረች፣ ቴሲም ነበረ አይ ቲንክ ተሙም ነበረ እና እና ሀቢባ ሳሪም ሆነው አንድ ላይ ያው መማር ጋር እንገናኝ የሚል ቪዲዮ ተሰርቶ ወጥቶ ነበረ። በመሃል ምንድን ነው የሆነው፣ ፍራውን ሙሌ ቤት እንግዲህ ስለ ጎፋ ሲያወሩ ምናምን እርዳታ ሰጣለሁ ብሎ አንድ ሚሊዮን ብር ነው ቃል ገባ። ከዛ እሱን እኛም የምናውቀው ነገር የለም፣ እኔ ስለ እሱ የማውቀው ነገር አልነበረም። ግን እኔ ሁሌ እርዳታ ስለምሰራ ቤቴን ከፍቼ ማሰባሰብ ጀመርኩ። አይ ሙሌ ቤት ተብሎ የለ እንደ ምናምን ሲባል ቀጥታ ያወራ ነው። ከዮኒና ከተሙ ጋር ነበረ። ዮኒ ደግሞ አይ በሙሌ ቤት ይሁን፣ በቃ ሙሌ ቤት ቃል የገባ ሰው ስላለ አርቢር ስለሚሰጥ እዛ ይሁን ሲባል እኛ ጋር የነበረ ወደ 12 ሺህ ሰው ነበረ። እርዳታ እየጀመረ ነው ስለነበረ እሱን ዘግተን ሙሌ ቤት ገባን። ሙሌ ጋር ማሰባሰብ ስንጀምር ላይባችሁ አይታይም ለሰዎች ተባለ፣ ላይባችሁ አይታይም ስለዚህ በቃ መማር ጋር እንመለሳ። እስኪ ቼክ አርገው፣ እስኪ ቼክ አርጊው ተብሎ ላይቫችን ሲታይ አክቲቭ እንደሆን አይታይም። ዩኒ ላይቭ መሆኑ አይታይም፣ ሁላችንም ማለት ነው። ከዛ ምን ተባለ? ወደ መማርጋ ይምጣ ተባለ። እንደገና ኔ ቤቴን ከፈትኩ፣ አሰባሰብኩ። ሳሰባስብ የሰጠነው አካውንት እኔ ውጭ ሀገር ነው የምኖረው፣ ኢትዮጵያ አይደለም የምኖረው። ሄጀ ቦታው ላይ መገኘት አልችልም የዛ ያሉትን ሰዎች በስልክ አውርተን ምናምን ነው እና ሶሻል ሚዲያ ላይ ጉርሻ የለጠፈው የከተማው አካውንት አለ፣ የጎፋ መስተዳድር አካውንት አለ ሲባል ሁሉም ሰው አስተያየት ሰጥቶበት በምን ይሰብሰብ ሲባል በጎፋው በራሱ በቀጥታ አካውንት ይሰብሰብ ተባለ። ያኔም የምንሰጠው የነበረው የጎፋን አካውንት ነበረ። በግፍት ሲሰበሰብ ሙሌ በዋነኝነት ሙሌ ከቢራ ማለት ነው። በዋነኝነት ቁጭ ብሎ እሱ ላይ እየተሰበሰበ ወደ እኔ ደግሞ የተቆረጠ ብር አለ። ይህ ትክክለኛ ጥያቄ ነው። የተቆረጠውን ብር እኔ አስገብቼ ሙሌም ግፍቱ ላይ የገባለትን አስገብቶ ሪሲት እኔ ለተሙም ልክ ያለሁ፣ ለዮኒም ልክ ያለሁ። እግዚአብሔር ስጥሽ ተባረኪ ተብሎ ቪዲዮ ሰራው። ቪዲዮ አለ። አሁን እራሱ ለቴዲ ልክላ ወይ ለቴዲ ላንዳችሁ ልላክላችሁ የሰራውትን ቪዲዮ በወቅቱ ማለት ነው። በጎፋ አካውንት ያስገባ ነው የኔም የሙሌም ሪሲት ማለት ነው። እኛ የጊፍቱ ነው አደል፣ ተጠያቂ ምን ሆኖ እሱን ተጠያቂ ለመሆን ቪዲዮ ሰርተናል። ከዛም እንደውም ሳሪም ሀቢባንም ምን ብያቸው ነበር፣ ቪዲዮን ከሰራው በኋላ ሪሲት ስለለጠፍኩበት እኔ በቁሳቁስ አይደለም የረዳሁት በሪሴት ነው። ሪሴት ስለተለጠፈ ኮሚኒቲ ጋይድ ብሎ ቲክቶክ ዘጋው ቪዲዮውን ማለት ነው። ከዛ ነ ዮዳ እዚህ ሶሻል ሚዲያ ላይ በላችሁ በላችሁ ምናምን ሲባል እንደውም እኔ ነሳሪን እባካችሁ ቪዲዮ ስሩልኝ ብያቸው ነበረ። ይሄ ሀቅ ነው። ሪከርድ ሁሉ አለኝ። እባካችሁ ቪዲዮ ስሩልኝ። ይሄ ደርሷል። እና ሪሴቱን ስለዘጋብኝ ቪዲዮ መሰራት አለበት። በማይዘጋባቸው ሰዎች አሁንም ሬሲቱ አለ። ቪዲዮም አለኝ። ሙሌ ከቢራም ይምጣ፣ እሱን እናሳያለን። እኔ ቪዲዮን እልክልሃለሁ ቴዲ፣ አንዳችሁም እዚህ ገስት ላይ ያላችሁ ለአንዳችሁ ልላክላችሁና ቪዲዮ ሬሲቱን አሳይላችኋለሁ። ስለዚህ በዚህ በኩል ልጠየቅ አይገባም። እንዲያውም በጎፋ ሕዝብ ምክንያት እኔ የጎፋን ሕዝብ በሰዓቱ የደረሰ ኤመርጀንሲ ስለነበረ ወደ ኤመርጀንሲ ስላተኮርኩኝ ቀበሮ ሜዳ ላይ ቀበሮ ሜዳ ላይ ቀጠሮ ይዤ ላግዛቸው ቀበሮ ሜዳ ላግዛቸው የነበረውን ጎፋን በማስቀደሜ እስከዛሬ በቀበሮ ሜዳ ብር እየተጠየቅኩ ያለሁት ባልሰበሰብኩት ባላደረግኩት። ይህንም አሁንም ደጋግሜ እነግራችኋለሁ በቀበሮ ሜዳ ስም ቁጭ ብዬ ብር ሰብስቤ ከሆነ መረጃ ምጡ። የፈለጋችሁትን በህግ መጠየቅ ይችላለሁ። የቀበሮ ሜዳ ጉዳይ ይህ እንደውም፣ በጎፋ ጉዳይ እኔ ልጠየቅ አይገባም። ለምንድን ነው መሰላችሁ? ብዙ ዋጋ ከፍየበታለሁ። ሌዋ የተባልኩት በጎፋ ጉዳይ ነው። የጎፋን ህዝብ አስቀድሜ ስለነበረ ማለት ነው። ኤመርጀንሲው በሰዓቱ የጎፋ ህዝብ ላይ ስለነበረ መሬት የተገለበጠው ሰዎች የሞቱ በጎፋ ህዝብ ስለነበረ ማለት ነው። ያንን ስላስቀደምኩ ለምን የጎፋን ህዝብ አስቀደምሽ ቀበሮ ሜዳ ላይ ያሉትን እንዴት ቃል ገብተሽ ተብዬ ከዛ እንዴ ብዬ የራሱ ራሱ ማመን አቅቶኝ የዛን ቀን ነው የጀመሩ። የዛን ቀን ጀመሩኝ። ከዛ በኋላ እኔን አታክ ማድረግ ጀመሩ በቀበሮ ሜዳ ጉዳይ። ስለዚህ በቀበሮ ሜዳም ጉዳይ ጥያቄ ላላችሁ ሰዎች እመልሳለሁ። ማስረጃ ይዞ የመጣ ህዝብ ይፍረደኝ። ለምን ከዚህ በፊትም ብዙ ብዙ ነገር ተብያለሁ። እናቴ እስከ ማስገደል ብዙ ነገር ተብያለሁ። ወደዛ አልሄድም። ለምን ስሜታዊ ስለሚያደርግ። አሁን ግን ቪዲዮን እልካለሁ። ልጅቷ የጠየቀችው ጥያቄ ሀንድረድ ፐርሰንት ወደ እኔ ሀንድረድ ፐርሰንት ሳይሆን የሆነ ቲክቶክ ታውቁታላችሁ እንግዲህ የምቆርጠውን ሁላችሁም አይ ቲንክ እርዳታ ላይ ስለሰራችሁ ቲክቶክ ተቆርጦ የሚገባው እንትናለ ያ የገባውን ልክ እርዳታ ስንጨርስ እዚህ ጋር ያሉት በሙሉ መመስከር ይችላሉ። ስክሪንሻት አርጌ እልክላቸዋለሁ እርዳታው ላይ ለተሳተፈ በሙሉ። ከዛ በኋላ አስገባለሁ። የህፃኗ ልጅ አንስታለች የተደፈረችውን ልጅ ኢንጂነር አማኑኤል እንጂ እኔ አልሰበሰብኩም። ለአበቄለሽ እኔ አስተባብሬያለሁ። ገብቻ እርዱ ምናምን ብለናል ግን እኔ አልሰበሰብኩም፣ ልጠየቅ አይገባም። የኢንጂነር አማኑኤል ነው የሰበሰበው፣ እሱን ጉዳይ እኔ አይደለሁም። ሁለተኛው ደግሞ የመንትዮቹ ነው። የመንትዮቹ የተቆረጠውን አስገብቼላታለሁ። ትግስት መታ፣ እንዲሁም በቅርብ እንኳን መጥተው ሲያመሰግኑ ነበረ። ቪዲዮም ሃፒ ቨርዝዴ ሁሉ ብለው ሰርተውልኛል። እሷ መታ መመስከር ትችላለች። ሌሎቹም በኩላሊት በካንሰር እያንዳንዱ ማለት ነው ሌላው ሳይቀር ቴሲ አንተ እንኳን በቅርቡ የምታውቀው ናርዲ፣ አንቺ የምታውቂው እንም ተስፋዬ፣ ሁላችሁም ስለምታውቁ የማናለጉሽ ዲቦ እህት ስትረዳ በጊፍት አግዘናታል። የእሷን አስገብቻል ነው እናንተ ከዚሁም መመስከር ትችላላችሁ። ለምን ሬሴት በግሩፕ ስለምንልክ የተቆረጠ ጊፍት በሙሉ እናስገባለን። ዮኒ ልንገርህ፣ አሁን በቅርቡ ቴጂን ህፃን ልጅ ረድተናል። እኔ ቤት በጊፍት እና ቤታ የሰጡትን በሙሉ ለቴጂ ልክ ያለው እያንዳንዱን ብጠራላችሁ የእርዳታው ቁጥር ብዙ ነው። በአሲድ የተደፋ ልጅ ሳውዝ አፍሪካም ይኖራል። ማስተራብነትም እኔም ላይ ተሰብስቧል። እያንዳንዷ ሪሴት ተልካለታለች። እያንዳንዷ ገብታ ማለት ነው ብሩ እነዚህ ሰዎች መተው። በቅርቡ ደግሞ አንድ እህታችን በካንሰር የተጠቃች ካስታወሳችኋት ምዘምር፣ እሷ እኔ ሰርች የምኖር ሰው ነኝ። በሙያ ነርስ ነኝ። ሰርቼ ራሴን ጎዳሁበት እንጂ በዚህ እርዳታ ከእኔ የሚሄደው ይበልጣል። ከልብሴ ጀምሮ እስከ ጊዜ ሁሉ ነገሬን የሰጠውበት ነገር ነው። ግን ያው ከሰው ምስጋና ጠብቆ እኛ ከአምላክ ነው የምናገኘው። ይሄ ጥያቄዎች ሁሉ ይምጡ፣ እኔ ችግር የለብኝም። ሬስቶች አሉ፣ እያንዳንዱን ነገር ማቅረብ እችላለሁ። የጎፋው ተጠይቋል፣ አይደለም ቴዲ አሁን ታሰማዋለ እሺ አድማጭ ተመልካቾችን ጥያቄ ስለምንተው አሁን ወደ እንተሙኒድና ለምትመልሱት፣ አይ ቲንክ ስምንት ስምንት ደቂቃ ልክ እንደ ፖለቲከኞቹ ላስቀምጥላችሁ ወይስ ተረጋግታችሁ ትመልሳላችሁ? በነገራችን ላይ የምትገቡ ሰዎች የምትፈልጓቸው ሰዎች እዚሁ እስከሌሉ፣ ለምሳሌ ፍቄ ማትፈልጉት ከሆነ ፍቄ መቀመጥ አይጠበቅበትም። ናርዲ ማትፈልጓት ከሆነ ናርዲ መቀመጥ

በነገራችን ላይ እያንዳንዳችሁ ቴሌግራም ላይ ገብታችሁ የተጠየቃችሁትን ጥያቄ ሁሉ ማየት ትችላላችሁና፣ ቴሌግራም ላይ ባለ ስልክ ላኪልኝ። በቴሌግራም ላይ ባለው ስልክ ላኪ። ሌሎቻችሁም ከስልክ ቴሌግራም ካላችሁ የተጠየቃችሁት ጥያቄ አለ። የተዘጋጃችሁ እንድጠብቁ ለማገዝ ያክል ጥያቄዎቻችሁም ብዛት ስላሉ ማየት ትችላላችሁ። እንትኑን ላሳየ አንዴ በትልቁ ብታረገኝ ይሰማል። የኮሚኒቲ ጋይድ የዘጋውን ላሳየህ። እዚ ማሳየት ትችላለህ። ቪዲዮ ነው፣ ማጫወትም አልችለውም። እሺ ዋትስፕ ከ አይሰራም። የት ሄድን ነው? በሌላኛው ስልክ ደ ይህ የተጠቀምኩበት ስለሆነ ነው። እሺ ላ ላ ላንተ ላክልህ። እሺ ተስ ግን እንደ ሀሳብ ቢወጣ ደስ ይል ምንም ነገር ስለሌለ የሚጠይቀውም ስለሌለ ነው አይ እኔማ ፎቶዬ በየቦታው ተኮስቷል። እና ፍራውል መጥቶ በጣም ብዙ የምጠይቀው ጥያቄ አለኝ። ለመሰላችሁ አንዳንዴ ከቴሊጋም በጣም ብዙ አውርቻለሁ። አንዳንዴ ንገራችሁ ባልነበርክበት ቦታ ፎቶ ተስቶ ፌስቡክ ላይ በየቦታው ሰው እሱ የህዝብ ጥያቄ ነ ተዘርፍ ያለው ብሏልለት የተዘረፈውን እኔ አሁን ከፍራ ሁለትቻ ጋር ምንም አይነት እርዳታ ሰርቼ አላውቅም በህይወቴ። ከዛ እዚህ ጋር ተዘርፍ ያለው ብሏል። ፌስቡክ ላይ ደግሞ በራሱ ፔጅ ዛሬ ትላንት ማስተራብነትን ፖስቷል። በውስጥ ተነጋግረን ሁሉንም ነገር ተስማምተናል ብሎ ዛሬ ደግሞ ባለሀደራውን ፖስቶታል። አንዴ ቆይ አንተ ትቀጥላለህ። ፊለምስል አንዳንዴ ክሊር እያደረግነው ዮኒን ልኬለታለሁ። ኒ ማሳየት ትችላለህ። በትልቁ አድርገኝ። ቪዲዮ ልካልኛለች። በጎፋ ለደረሰው አደጋ ለወገኖቻችን እንግዲህ ገቢ ስናሰባስብ ስናስተባብር ነበረ። እንግዲህ በዚህ በቲክላክ ላይ ፈንድራይዚንግ በጊፍት በኔ አካውንት የገባው አራት ሺ ስድስት መቶ ሰማኒያ ሰባት የካናዲያን ዳር እንዲሁም በሙሌ ወንድማችን የገባውን አራት ሺ ሁለት መቶ ሀምሳ አምስት ዩ ኤስ ዳር በዚህ ደግሞ በዌብሳይት አካውንት የገባው ሶስት ሺህ ዘጠኝ መቶ ዩ ኤስ ዶላር። ሁሉንም እንግዲህ ጎፋ መስተዳደር በከፈተው በኢትዮጵያ አካውንት ሁላችሁም አስገብተናል። ሪሲቱን አታች አረግላችኋል። ሌላው ደግሞ ቀጥታ በተከፈተው አካውንት በኢትዮጵያ ብር አስገብታችሁ ሪሲቱን ለሳሪ ለሐቢባ እንዲሁም ለኔ ለላካችሁ በሙሉ በዚህ እርዳታ አጠቃላይ እንግዲህ በጊፍት በገንዘብ እንዲሁም በተለያየ የተለያየ ቁሳቁሶችን ለጨረታ በማውጣት ለተሳተፋችሁ ደከመኝ ሰለችኝ ሳትሉ ላይ ሼር ኮፒ ሊንክ በማድረግ ታብታብ በማድረግ አብራችሁ ለነበራችሁ ገስት ላይ ገብታችሁ በተለይ ትልልቅ ፎሎወር ያላችሁ ቴክታከሮች በማስተባበር ላገዛችሁን በሙሉ እግዚአብሔር ያክብርልን። እንግዲህ በሞቱት ነብሲ ሲማር ላሉት ደግሞ መጽናናትን ስጥ ላለሁኝ አመሰግናለሁ። ተባረኩ ሁላችሁ። ነው ፖዝ ላረግ ነው ዋናውን ፖይንት እሱ ፖዝ ላረግ ስላነቀችኝ ፖዝ አርግ እና አሳያችኋል። ቆይ ይሄ አንደኛው ረ ቆይ ረ ይሮጣል ራሱ የተመታ ቆይኔ ያመጣ ይኸው አንደኛው ረሲት ያለችውም አረ በፈጣሪ እኔም ጋር እየሮጠ ነው። ይቅርታ ሲማር ላሉት ደግሞ መዝናናት ንስጥ ላለሁኝ አመሰግናለሁ። ተባረኩላችሁ የሁላችሁ ሬሲቱ ተገልብጦ ነው እናንተ ጋር የሚታየው፣ እኔ ጋር የሚያሳየኝ አንደኛው አራት ሺህ አይ አይንጠፍ በኢትዮጵያ ረሲቱን ልኬ ላለው በራሱ ራሱ ሙሉ በራሱ ላይ ለየብቻ ከቪዲዮ ላይ ያስገባሁት። ግን አንድ የስክሪን እንትን አድርግና ቫዮሌሽን የሚለውን ማወቅ አለባቸው። በጣም ትልቁ ስህተት እነየ ዳብም ቪዲዮን ስላላዩ ሊሆን ይችላል። እኔ ማቀው ነገር የለም፣ ቫዮሌሽን ስለሚል እሱን አሳየልኝ ስክሪን፣ እንደሱ አይችልም። ባይ ዘ ዌይ ረሲት ስታደረጉ ማናችሁም ወንድምና ጦቼ ከኋላ አድርጋችሁ ከሰራችሁ የዜል አካውንት ካለው የኢትዮጵያ አካውንት ካለው ሪሙቭ ነው የሚያደርገው ፣ ስትራይክ ነው የሚሰጣችሁ። ስለዚህ አራት ሺ ስድስት መቶ ነው ስምንት መቶ ሰማኒያ ሰባት ዳለር ከዛ በኢትዮጵያ ሶስት መቶ ሰማኒያ ስድስት ሺ ሰባት መቶ ዘጠና አንድ ብር ይላል። ሌላ ሁለት ሪሲት ነው ያየሁት። አንዱ የሙሌ ነው አንዱ የሙሌ ነው የሙሌ ነው አንዱ ደግሞ የማነው? ሰባት መቶ ዘጠና አንድ ሺህ የዌብሳይት ነው ኦኬ። ሶስት መቶ ዘጠና ስድስት ሺህ አሁን ያልኩት ነው። እያየው እያመጣው ነው በዶላር የዌብሳይት ስንት ነበረ? አራት ሺህ ስምንት መቶ ሰማኒያ ሰባት ዳላር። ይቅርታ ሰዓታችንን እንጠቀም። ብዙ ጥያቄዎች ቁጥሩን እያሳየኋቸው ቼክ እያደረግኩ ቪዲዮ ሰርታለች እና ቫይሌሽን የሚለውንም ማሳያቸው እዚህ ጋር ይኸው ኮሚኒቲ ጋይድላንስ የሚለው ከቪዲዮዎቹ አንዱ ይሄኛው አያችሁት እዚህ ጋር ቫዮሌሽን ይላል። ቫዮሌሽን ብሎ የዘጋብኝ ይሄ ነው ማሳየት። ስለዚህ እኔ ምንድን ነው የማጠቃልለው፣ እኔ መረጃዎች አሉ መልሳ በትልቁ አርገኝና፣ እህታችን ለተጠራጠርሹ ለጠየቅሹ ጥያቄ አይ ቲንክ በቂ መረጃ አግኝተሻል። እንዳንቺ አይነት ደግሞ እንደዚህ የሚጠይቁ ሰዎች ይኖራሉ። ስለዚህ አይ ቲንክ የጎፋን የኮፋን ጉዳይ በዚህ የዘጋውት ይመስለኛል። እንግዲህ ለወገን ረጅም ሰዓት ረጅም ሰዓት እነታሬ ሁሉ